ያቹ ልቧ እንደተሰበረ ውስጧ እንደ ወደቀ አዘነላት። ከዛ አጣልቅ ባሏ ልጇ ሞቶ እሱ ካለ ከሀዘን ሸለቆ ውስጥ ከዲፕሬሽን ውስጥ ሊያወጣችሁ ሚችል መንፈስ ቅዱስ ጥሩ ሐዘን ላይ የሱ ቃል ሕይወትን የከበበውን ጨለማውን ከሕይወትሽ ላይ ሰብሮ ትቅጸሌላቸው ሀዘን የሚታገራቸው እግዚአብሔር ዛሬ ይጥለዋል። ጮክ ብለን አሜን ብም ትልቅ ሀዘን ያለባችሁ እስከ ዛሬ ድረስ ያደከማችሁ ኃይል ያሳጣችሁ ከውስጣችሁ አልወጣ ያለ ነገር አለ ጌታ ሰብሮ ይጥለዋል። አታልቅሽ አላት። ለቅሷ ከባድ ነው። ምናልባትም ታቃላችሁ። ዳዊት ማልቀስ እስከሚያቅተው ድረስ ፌን ታርገዋል በጣም ከባድ ሀዘን ሚስቱ ልጆች ተወስዶበት። አንደኛ ሳሙኤል ምዕራፍ ሠላሳ ስታጣ ዜጋቸው ዳዊት ልቡን በእግዚአብሔር አበረታ። ሚስቱ ተወስዶበታል። ሀዘኑ ከባድ ስለነበረ ማልቀስ እስከሚያቅተው ድረስ እችም ሴት ኃይሏ ደክሞ ፌን ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃኔዛው ነካ የተሸከሙ ቆም አለው። አንተ ጎበዝ እልሃለሁ ተነሳ። የሞተውን ቀና ብሎ ተቀመጠ፣ ሊናገር ጀመረ፣ ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስተዋል፣ ደግሞ እግዚአብሔር ሕዝቡን ጎብኝቷል እያሉ እግዚአብሔርን አመሰገኑ። ይህ ዝና ስለ እርሱ በይሁዳ ሁሉ በዙሪያው ባለች ሀገር ሁሉ ወጣ። ተቀመጡ። ጌታ ይባርካችሁ። ስለተጸለየ ስለተዘመረ ነው። ናይል ከተማ ውስጥ ነው። መበለት ነች። መበለት ማለት ባሏ የሞተባት ሴት ነች። ምናልባት ጥሩ ቤተሰብ ትመስለኛለች። ምክንያቱም ከተማ ሁሉ ነው ወደዚህ ሴት ለቅሶ ያጀባት እና ባሏ ምናልባት የሚታወቁ ይሆናል። በአይሁድ ደግሞ ለቅሶ ሲለቀስ ልክ ለጣሌታ ልብስ ተይዞ እንደሚለቀስ በጣም ከባድ ለቅሶ ይለቀሳል። ኢትዮጵያ ውስጥ ምናልባትም ከዛሬ 25 30 ዓመት በፊት በኢትዮጵያ ውስጥ ሰው ከሞተ የሆነ ሰው ትቀጥራላችሁ። የሆነ ሴትዮ ትመጣለች። ትንሽ መጠጥ ሳብ ሳብ ታደረግና አረቄ ሳብ አድርጋ በጣም ታስለቀሰ። ፓስተር እያለ ነው፣ በደንብ ያቃል ማለት ነው። ስለዚህ በጣም ትከፍሏታላችሁ። ከዛ ሰው አረቄዋን ሳብ ሳብ ሳብ ታደረግና የሟቹን ስም ሴትን ወንድ በደንብ አድርጋ ትሸመዳለች ያን ሰውዬ በደንብ ሜድሴት እያደረገ ሜድሴት እያደረገች ያደረገውን ውለታ በሙሉ እያሰበች በጣም ከባድ ለቅሶ ታስለቀሳለች። እና ሞቀ ገነነ ይባላል። ኃይለኛ ነው። እና በእስራኤል ታሪክም ይታወቃል። ጣሌታ ስትሞት ልብስ ተይዞ ይለቀሳል። በጣም ብዙ ለቅሶዎች ይለቀሳል ይለቀሳልና፣ በጣም ደረት ይመታል። ምናልባትም በኢትዮጵያ ኮንቴክስት ደግሞ በጣም የሚታወቅ ሰው ከሆነ ጸጉር ይላጫሉ፣ ምናልባትም ይቆረጣሉ። ከአልጋ ላይ ወርደው ለብዙ ዓመት ምናልባትም ሁለት ሶስት ዓመት ለቅሶ ይለቀሳል ይለቀሳልና፣ ጠንካራ ለቅሶ ነው የሚለቀሰው። በእስራኤል ታውቃላችሁ ትልቁ ሰው የሞተው ሙሴ ነው። ሙሴ ሲሞት ወደ 30 ቀን ምናምን አልቅሰዋል። ያዕቆብ፣ ትልልቅ ሰዎች በዚህ ሴትዮ ታሪክ ውስጥ የሞተባት ባል ነው። ባል ከሞተ በኋላ ጥቂት ቆይቶ ደግሞ ልጇ ሞተ። በእስራኤል ደግሞ እንደዚህ አይነት ነገር ሲሆን ምናልባት ገፊ ትባል ይሆናል። ምክንያቱም በእስራኤል አንድ ነገር እየተደጋገመ ከደረሰ ልክ አይና የስውር ልጅ ሲወለድ ከእናቱ ነው ከአባቱ ነው እንደሚባል አጠራጣሪና አመራማሪ ይሆናል። ሰዎች በቃያችን እንጨቷን ይሰነጥቋታል። ከዚህ ነው ከእናቷ ነው ከአባቷ ነው እርግማን ነው ጭንገፋ ነው ብዙ ትንታኔ ይሰጣል። እና ለቅሷ ከባድ ነው። ልቧ ተሰብሯል። ሀዘኑ ጠንካራ ነው። እና ዘመድ አለ አዝማድ አለ። የእሷ የእሱ ቤተሰቦች በሙሉ አሉ። ይለቀሳል። ለቅሶ በጣም ከባድ፣ ደረታቸውን እየደቁ እያለቀሱ ነው። ይች ሴት ደግሞ ይበጀኛል፣ ወደፊት ተስፋ ነው ብለው የምታስበዋለች ሞተባት። ለምን እንደሞተ አናቅም። አንዳንድ ነገር በእኛም ሕይወት አንዳንድ ይሆን ነገር ይከሰት እና ቀጥሎ ሲሆን ለምን የሚል ጥያቄ በሕይወታችን ይፈጠራል። ለምን ለምን ይሄ ሆነ? ለምን ቤቴ ውስጥ እንደዚህ ደረሰ? ለምን ሞት መጣ? ለምን ጨነገፍኩ? ለምን ያስኩት ነገር ይበተናል? ለምን የሚል ጥያቄዎች በሕይወታችሁ ይፈጠራል እና እችም ሴት ከዚህ ለቅሶ በኋላ ምናልባትም፣ በእኛ አገር ኮንቴክስት ከሶስት ቀን ከአራት ቀን በኋላ ሰለስት ያልቃል። ቤት ውስጥ ያለው ምግብ ተበልቶ ያልቃል። ከዛ በኋላ ሰው እሷ ነው የሚበላው ማለት ቦሬ ድባብ ውስጥ ትገባለች። በዚህ ሁኔታ ውስጥ በነበረች ጊዜ እየተለቀሰ ያለ ደረት እየተደቃ ያለ በጣም ለቅሶ ከባድ ነው። ሀዘኑ ጠንካራ ነው። አየሩ ሁሉ በሀዘን ተሞልቷል። ምክንያቱም መጽሐፍ ሙሉ ነገር ከተማ ሁሉ እግዚአብሔርን አመሰገነ ህዝቡ ሁሉ ስለሚል መዓት ህዝብ አለ ማለት ነው። ከባድ ብሔራዊ ሀዘን ሳይሆን አይቀር በእኔ ነው። በዚህ ጨለማ ውስጥ ሆና ያለ ደረቷን እየደቁ የሚደቁም ሰዎች የሚያለቅሱ ሰዎችም አሉ። በዚህ መካከል ውስጥ ግን ሆነ ጌታ አያት። ዛሬ መልእክቴ አንድ ነው። እዚህ ቤት ጌታ አይተዋል። አጠገባቸው ጌታ ያያል ብሎት ይሄ ነው መልእክቴ። በቃ በምንም ውስጥ ሁኑ፣ የሚያደክም ሁኔታ ውስጥ ነገ የሚያስፈራ የእኔ ህይወት የእኔ ትዳር የኔ ቢዝነስ የኔ አገልግሎት፣ የኢኮኖሚ፣ የፖለቲካ ማብረር ነገ ጨለማ ይሆናል ብላችሁ ለምታስቡ ሰዎች እግዚአብሔር የነገርኝ ይሄ ነው፣ ጌታ ያያል። አንዳንድ ከአቅሜ በላይ የሆኑ ትግል ሲፈጠር የሆነ ነገር ሲሆን ይሄኝ ይላለሁ። እስቲ ጌታ ሆይ ይሄኝ በሉ፣ ድገሙ እስኪ፣ ባካችሁ ጌታ ሆይ ይሄኝ በሉ። አላቆያችሁ ነው። ይሄኝ ማለት እርዳኝ፣ ከዚህ ውስጥ አውጣኝ፣ ከዚህ ጨለማ ውስጥ ከዚህ አጣብቂኝ ቅርቃር ውስጥ አውጣኝ፣ ይሄኝ። እሱ ያያት ነብይ ኤርምያስ ያያት ሰማይና ምድር የሠራ ጌታ የኢትዮጵያ ሕዝብ ከሚያያችሁ ትልልቅ ሰዎች ከሚያያችሁ፣ እሱ ሲያይ ታሪክ ይቀየራል። እሱ ካየ ለዘመናት ያለ ትግል ከቤት ውስጥ ይሰበራል። ጭንገፋ ይሰበራል። ወደ ሞት የሚሄድ ነገር ወደ ትንሣኤ፣ ወደ ደስታ ዘመረቃችሁ። ጌታ ይያችሁ። ጮክ በና አሜን በሉ። የእግዚአብሔር ልጅ ኢየሱስ ለቅሶ ውስጥ ሆና ልቧ ውስጧ ስብር እንክት ድቅቅ ብላለች። አያት እሱ ካየ በቃ አለቀ። የሰው እይታ የሆነ ነገር ሊያደርግ ይችላል፣ ፓናዶል ነው ኢየሱስ እይታ ግን ስር ነቀል ለውጥ። ከቻላችሁ ለእግዚአብሔር በጨብጨባ ክብር ስጡ። አያት ተሰብራ። አያት ነገ ነገራዋ እንደሚጨልም ከዚህ በኋላ መቀጠል እንደማትችል ኢየሱስ እና እሱ ያየው ሰው በቃ አለቀ፣ ታሪኩ ይቀየራል። አሜን በሉ። አዝናሃል፣ ተስፋ ቆርጣል፣ አቅም ያሳጣል ይቺ ቀን ለአንተ ይቺ ሰዓት ይቺ ደቂቃ ይቺ ወር ይቺ ሳምንት ለአንተ ከባድ ሆኗል። እግዚአብሔር የሚነገረኝ ይሄ ነው። አይተዋል። እህቴ በድካም ውስጥ በመፍገምገም ውስጥ ያለሽ፣ አቅም ያጣሽ፣ ጉልበት ያጣሽ፣ ኃይል ያጣሽ የእኔ ህይወት ከነገ በኋላ ይጨልማል ለምትሉ ሰዎች ኢየሱስ አያት። እሱ ሲያይ የሚሆን ሁለት ሶስት ነገር እንገራቸው። አንዱ አዘነላት። ጌታ ይዘንልህ በሉት። እያችሁ የሆነ ነገር ባይኖራችሁ፣ ሰው ቤታችሁ ገብቶ አዘነላት ማለት ከባድ ነው። ለዛ ነው በቡል ኪዳን ካህናቱ አንዱ እግዚአብሔር ይባርክ፣ ፊቱን ያብራል፣ ይራራል ብለው ቃል ቀላል ነው ያመስላችሁ እሱ ሲያዝን ልብስ አይደለም የሚሰጥ እሱ ሲያዝን የሆነ ቃር ለሚሰጥ እሱ ሲያዝን ነገር ይቀየራል። ጮክብን አሜን በሉ። አዘነላት፣ ነገ እንደሚጨልም አየ። ነገ ነገሯ ሁሉ እንደማይቀየር በጣም ከባድ ሁኔታው ስላያት አዘነላት፣ የሚለው ራራላት አንድ ቀን በጣም ጥሩ ቤተሰብ ውስጥ ተጋበዝኩ እና ባሏ ሞቶአል። ሴትዮዋ ባሏ ሞቶአል። አገልግዬ ቸርች ነው አላቆያችሁም ሃያ ደ ግን ባሏ ሞቶ የሴትዮዋ ሀዘን ከባድ ነበር እና ምሳ ብላ እና ከዛ ገብታ አጽናናት አለ። ከቸርች ወርጄ ነው ምሳ ልበላ ስል፣ ቤቱ ያምራል። በጣም ቆጆ ቤት ነው። ያስታውቃል። በጣም ንጹህ መኪና አይደለም መኪናዎች አሉ። ቤት ውስጥ በጣም ጥሩ ጽድት ያለ ቤት ነው። ግን ሀዘኗ ከባድ ነው ሴትዮዋ እና ምሳ ተበላ በል ጸልላት፣ አሉኝ ከዛ ወንድሜ አለችኛ ቤት ቄስ እንትናም ጸልዋል፣ ሐዋርያውም እንትና ጸልዋል፣ የአሜሪካውም ጸልዋል፣ የእንግሊዙም ጸልዋል። በጣም ትልልቅ ሰው ጸልዩን። አሁን ምሳ በልተሃል በሰላም ውጣ ከዚህ ቤት አለች። ለምን ስብራቷ ከባድ ነው፣ ሐዘኗ ከባድ ነው። በነገራችን ላይ የልብ ስብራት ሐኪም ቤት የለም። ያጥንት ስብራት አለ የውጥስ ስብራት ሐኪም ቤት የለም። ሳይኮሎጂስቶች የሚነግሩ ሶደር ሂድ፣ ተዝናና፣ እስቲም ግባ ፊልሚ፣ ተገልበጥ፣ ተናወጥ ምናምን የሚሉ እሱ አያክምም፣ የለም እሱ ውሸት ነው። የለም ሰው ውስጡ ሲሰበር ሊጠግ ነው የሚችለው እግዚአብሔር ብቻ። የስብራት ሐኪም ቤት በዓለም ላይ የፈለጋችሁት ዓለም ዙሩ፣ አብሮህ ነው የሚሄደው። ስብራት ከባድ፣ የውስጥ ስብራት ከባድ። በኋላ ሴትዮዋ ታምራለች። ፕሎረሰንት ነው እምትመስለው ሴትዮዋ። ጥሩ ቤት ነው። ሀዘኑ ከባድ ነው አያችሁ። እነርሱ ጥሩ ሲለብስ ማያዝን እንዳይመስላችሁ። ሀዘን ክፉ ነው፣ ልብህን ይሰብረዋል። እግዚአብሔር ከሀዘን ይጠብቃችሁ። አጠቀባቸሁ እግዚአብሔር ከሀዘን ይጠብቅህ ብሉት። በኋላ ቆምኩና አምስት ደቂቃ ትስኝ አልኳት። የምትለውም በል አለች። አረሳው የምትለውም በል አለች። በኋላ ቆምኩና አይኗ እንደዚህ ያፈጥት በልሳን ዳልቫር ራይ መጣ። መንፈስ ቅዱስ እኔ ጎበ ስሎ እንኳ ለመንፈስ ቅዱስ ነው ሰውን የሚፈውሰ። ያን ጊዜ ብድግ አለች እና ኢየሱስ ጌታ ነው አለች። ባህሌም እኔም በመንግሥተ ሰማያት እንገናኛለን ብላ መጽናናት ጀመረች። ወንድሞቼ የሰው ልብ ሲሰበር ምግብ ብትወስዱለት ጥሩ ጥሩ ነገር ብታበሉት በጣም በዓለም ላይ አለ የሚባለው ነገር ብትሰጡት ሊለወጥ አይችልም። የሰው የልብ ስብራ መንፈስ ቅዱስ ብቻ ነው ከላስቸገርኳቸሁ ለጌታ በጭምጫባ ሰጡት። ክብሩ ለሱ ይሁ እቺም ሴት አይቷት አዘነላት። እያቸሁ ልቧ እንደተሰበረ ውስ እንደወደቀ ስለሚያቅ አዘነላት። ከዛ አታልቅሺ ባሏ ልጇ የስ እሱ ካለ በቃ ለቀ ይላቸሁ ከሀዘን ሸለቆ ውስጥ ከዲፕሬሽን ውስጥ ሊያወጣችሁ የሚችል መንፈስ ቅዱስ ካልመጣ በፍጹም ጥሩጥሩ ለብሱ ጥሩ መኪናውን ትቡ። የውስጥ ስብራት ሐኪም ቤት የለም። እችን ሴት ጌታ ኢየሱስ አታልቀሽ አላት። የእሱ ቃል ሀዘን ከላይ ይሰብራል። የእሱ ቃል ህይወትን የከበበውን ጨለማውን ከህይወት ላይ ሰብሮ ይጥዋል። ጥ ጸልላችኋለሁ። በኋላ ሀዘን የሚታገዳቸው እግዚአብሔር ዛሬ ይጥለዋል። ጮክ ብላችሁ አሜን በሉ። ትልቅ ሀዘን ያለባችሁ እስከ ዛሬ ድረስ ያደከማችሁ ኃይል ያሳጣችሁ ከውስጣችሁ አለውጣ ያለ ነገር አለ ጌታ ሰብሮ ይጥለዋል። አታልቅ እሺ አላት። ለቅሷ ከባድ ነው። ምናልባትም ታቃላችሁ። ዳዊት ማልቀስ እስከሚያቅተው ድረስ ፌን ታርጓል። በጣም ከባድ ሀዘን ሚስቱ ልጆች ተወስዶበት አንደኛ ሳሙኤል ምዕራፍ 30 ቁጥር ስታቃት እዚህ ይላቸዋል፣ ዳዊት ልቡን በእግዚአብሔር አበረታ። ሚስቱ ተወስዶበታል እና ሀዘኑ ከባድ ስለነበረ ማልቀስ እስከሚያቅተው ድረስ እችም ሴት ኃይሏ ደክሞ ፌን ያደረገች ሴት ኢየሱስ መጣን ስሚ አላት። አታልቅሽ፣ አላት። ዛሬ አንድ ነገር ነግራችኋለሁ። ሀዘን ከቤታችሁ ይሰበር። የሚከተላችሁ ሀዘን፣ የልጆች የቤት የትዳር የትኛውም ሀዘን ከጓዳችሁ እግዚአብሔር አምላክ ሰብሮ ይጣለው። አታልቅሺ፣ አላት። ይሄ ድምፅ የሰው ድምፅ አይደለም። ሰማይ የሰራ የናዝሬቱ ኢየሱስ መጣና አታልቅሽ፣ አላት። ከዛ መጽሐፍ ቅዱስ ምን ብሎ ይናገራል? ቃሬዛውን ነካ ጌታ ዋና ነገራችሁን ይንካው። አጠገባችሁ ዋና ነገርህን ጌታ ይንካው በሉት። ዋና የምትሉት እሱ ሲነካው በቃ አለ፣ ወንድሞቼ እሱ ነካው። ወንድሞቼ አንድ ጊዜ ልጆኝ እጄን ተሰበርኩ እና እጄን ተሰበርኩና የሚያሸኝ ሰውዬ፣ እናቴ ወስዳኝ የሚያሹ ሰዎች ጋር ወሰደችኝ። ሰውየው፣ የሚያሸው ሰውዬ እዚህ ጣቴ አካባቢ ሲነካኝ፣ አይኑ አያይም፣ እውር ነው፣ አይነስውር ነው። ከዛ እዚያ አካባቢ ነካ ነካ ሲያረጋኝ ም ጮ ግን እኔ የተሰበርኩት እዚህ አንጓው ላይ ነው። እና ይኸው ተጣሞ ቀረ። እና ጌታ አይታለልም፣ ማለት ዋናውን ይነካዋል። አጠገባችሁ አንተን ዋናውን ይነካዋል ብሎት፣ ዋናውን ተጣሞ ሸፋፋ ቆመ፣ ጎብጦ ቀረ። አታለልኩት። ያ ቃል ጌታ የሚያስለቀስን የትጋ ምኑ ጋ ሲነካው ነገራችሁ እንደሚቀየር ያቀ እና በእውነት ለረዥም ዘመን ሰውዬው ሰላሳ ብር ሰጠችው። እናቴ እዚህ ጋር በዘይቲውን በባልዚን በምን እንዳሸኛ ለቅ ሲነካካኝ፣ አዎ ገብቷል። ምንም አልገባም። የውዚ ተጣሞ ቀረ። ያንቺን፣ ያንተን፣ የእኛን ዋናውን ጌታ ይነካዋል። ሴትዮዋን አይምሮዋን ሁሉ የሳባት የዚህ ልጅ ችግር ዋና ነገሮዋን ነገ እንደሚጨልም ቤቷ እንደሚዘጋ በሰው በሰው አፉስጥ እንደምትገባ ስለሚያውቅ ችግሯን ሄዶ ኢየሱስ ነ እኔ መልእክት አለኝ። ጌታ ይነካዋል። ለረሽም ዘመን 21 ዓመት ትል ውስጥ ያላችሁ ሰዎች መልእክት አለኝ። ዋና ጉዳይሽ፣ ዋና ነገር እግዚአብሔር ሆይ እባክህ የምትለውን ጉዳይ ኢየሱስ ይነካዋል። ከዛ መጽሐፍ ቅዱስ አንተ ጎበዝ እልሃለሁ ተነሳ አለው። አንስቶ ለእናቱ ሰጣት እና ይችን ነገር ተናግሬ ልጨርስ ታላቅ ታላቅ ነቢይ በመካከላችን ተነስተዋል ብሎ እግዚአብሔር ምን አድርጉ ይላል። እና አጠገባቸው ምስጋና ይቀጥላል ብሎት ምስጋና ይሆናል። ባላቆያችውም በቃ ዛሬ መልእክት አንድ ነው። ያ የነበረው ሀዘን ድባብ፣ ጨለማው፣ ውዝፍ በጣም የተቀመጠ ለረጅም ዘመን የታገላት ያ ሀዘን ከተማው ላይ፣ ህይወቷ ላይ፣ በአገሪቱ ሁሉ ላይ ብሔራዊ ሀዘኑን የነበረውን ጌታ ገፈፈውና በዛን ሰዓት ታላቅ ነቢይ እግዚአብሔር በመካከላችን አስነስቷል ብሎ ህዝቡ ሁሉ አመሰገነ። ሁሉም ህዝቡ ሁሉ አዝኖ ነበር። አንዳንድ ጊዜ ሀዘን ከባድ ይሆናል። የሀዘን መድኃኒት አንድ ነው። ኢየሱስ ብቻ ነው። ጮክ ብለን አሜን በሉ። ዛሬ መልእክቴ አንድ ነው። ጠንካራ ትግል ውስጥ ረጅም ዘመን የታገላችሁ ባክ የምትሉት ትግል ውስጥ ላላችሁ ሰዎች ጌታ የሰጠኝ መልእክት ይሄ ነው፣ ያያል። የእሱ አይን ውስጥ ውስጥህን በጣም ጥልቅ የሆነ ነገራችሁን ጌታ ያያል። እንጸልይ። በቃ ይሄ ነው መልእክት ዛሬ። ክብር ለሱ ይሁንለት። ደክሟቸዋል ያያል። አቅቷቸዋል ያያል። ያቃታችሁ ነገር አለ ኢየሱስ ጌታ እንደዚህ ብሎኛል፣ ከጭቃ ውስጥ አወጣሃለሁ። ከጭቃ ውስጥ ከነግረ ጭቃ ውስጥ ካደከመ ውስጥ ቆመን መጸለይ ከቻለን አጭር ደቂቃ ያጸለያለሁ። እኔ አጭር ስብከት ነው የሰበኩት፣ አጭር ነገር ነው ያወራሁት፣ ግን መልእክቴ አንድ ነው። ኢየሱስ ያያል። ደክሟቸዋል፣ አቅቷቸዋል፣ ተስፋ ቆርጣቸዋል። የምትችሉ ከሆነ በልሳኖቻችን እየጸለይን እግዚአብሔር ያያል። ደክሞሃል፣ ተስፋ ቆርጠሻል፣ ኃይል አተሻል ወይ? ወደ ሞት እየሄደ ነገር አለ ወይ? ናይል የምትባለው ከተማ በግንብ የታጠረች ነች። ነገር ግን ወደ ሞት ሊሄዱ እያለ ኢየሱስ መጣ፣ አያት። ዛሬ ድክም ያለህ ወንድሜ፣ ተስፋ የቆረጥክ ወንድሜ፣ ኃይል ያጣ ባክን፣ ይሄ ቀን የመጨረሻ ቀን ነው ለምትሉ ሰዎች ኢየሱስ ያያል። ኃይል ያጣችሁ ነገሬ እየጨለመ ነው፣ ነገሬ ግራ ገብቶኛል፣ እባክን ለምትሉ ሰዎች የናዝሬቱ ኢየሱስ ያያል፣ ያያል ሊረዳህ ያያል፣ ሊያድንሽ ያያል። አውሬውን ሰብሮ ያወጣሻል። ጨለማውን፣ ጭንቋቱሽን ከላይሽ ላይ ሰብሮ ይጥለዋል። ከመዱን ከላይሽ ላይ ይሰብረዋል።